ሌተነር ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆኖ መሾማቸው ተነግሯል። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድም መልእክት አስተላልፈዋል። ትግራይ ጊዜያዊ አስተዳደር ከተመሰረተ በኋላ ላለፉት ሁለት ዓመታት የአቶ ጌታቸው ረዳት ምክትል በመሆን የሰላምና ጸጥታ ካቢኔ ሴክሬተሪ ኃላፊ ብሎም የትግራይ ጦር አዛዥ በመሆን ሲሰሩ የቆዩት ሌተናል ጀነራል ታደሰ በዛሬው ዕለት የጊዜያዊ አስተዳደር ፕሬዝዳንት ሆኖ መሾማቸው ተነግሯል። ሌተናል ጀነራል ታደሰ ቀደም ሲል በህወሓት አቶ ጌታቸውን በመተካት ፕሬዝዳንት እንዲሆኑ ተመርጠው ፌዴራል መንግስቱ ይህንን የህወሓት ምርጫ ተቀብሎ እንደነበር ከዚህ ቀደም ፓርቲው ማስታወቁ የሚዘነጋ አይደለም። የትግራይ ጊዜያዊ አስተዳደር ፕሬዝዳንት በቀጥታ በጠቅላይ ሚኒስትር አብይ አህመድ የሚሾም መሆኑ የሚታወቅ ነው። ሹመቱን ተከትሎ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ ያጋሩት መልእክትም እንዲህ ይላል። ባለፈው አንድ ወር ገደማ የኢትዮጵያ ህገ መንግስት የፕሪቶሪያ ስምምነትና የዲፕሎማቲክ ማህበረሰብ ምክርን በማከል ሰፊ ውይይቶች ሲካሄዱ ቆይተዋል። የአቶ ጌታቸው ስልጣን ዘመን በህገ መንግስቱ ሲያበቃ የሚቀሩ ቁልፍ ስራዎችን የሚያከናውን አካል ጊዜያዊ መንግስቱ መቀጠል አለበት የሚል ድምዳሜ ከተያዘ በኋላ ይህንን ሽግግር ማን መርቶ ከግብ ሊያደርስ ይችላል የሚል ውይይቶች ስናደርግ ቆይተናል። ዛሬ በይፋና በሰላማዊ መንገድ በአዲስ ባህል ስልጣን ሽግግርና ቅብብሎች ለማካሄድ የተዘጋጀው ፕሮግራም አከናውነናል። ጀነራል ታደሰ ባለፉት ሁለት ዓመታት የአቶ ጌታቸው ምክትል ሆነው ያገለገሉ ሰው ናቸው። ባለፈው ሁለት ዓመታት የነበሩ ድክመቶችና ጥንካሬዎችን በግልጽ የሚገነዘቡ ሰው ናቸው። አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ አካላት የታመነ ነው ሲሉ ጠቅላይ ሚኒስትሩ ተናግረዋል። የትግራይ ሕዝብ የተጠማውን ሰላምና ልማት እንደ ሌሎቹ ወንድሞች ወጥቶ የመግባት መሻት ስናሳካ ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ነገር ሰርተን ለማለፍ ታሪክ የሰጠንን እድል እንጠቀምበታለን። ተስፋም አደርጋለሁ ይላሉ። አቶ ጌታቸው ረዳ በበኩላቸው የሁለት ዓመት የጊዜያዊ አስተዳደር ኃላፊነቴን በይፋ አስረክቤያለሁ። የትግራይ ሕዝብ ላሳየ የሚገኝ ክብርና ድጋፍ ላቅ ያለ ምስጋና አለኝ። ህዝባችን ወደ ተሻለ ሁኔታ እንዲመለስ ሁለንተናዊ ፍላጎት እንዲሟላለት የተቻለኝን ሁሉ አደርጋለሁ። የሰላምና የለውጥ ፍላጎት እንዳይሰናከል ትግላችንን እናጠናክራለን። ክብረት ይስጥልኝ ሲሉ ተናግረዋል አቶ ጌታቸው ረዳም